ምን ሆነሽ ነው እዚህ ደረጃ ላይ ኮፒትላሽትገ? አይ እንዲሁ እንዴት ነው የሆነ ነገር እያሰብሽ ይመስለኛል። ኧረ አይደለም ናሆሜ ከነቱ ጋር እያወራ ነው። እናቴ ለምንድን ነው ደጋግመሽ ይሄንን ነገር የምትጠይቅኝ? እና በደወልሽ ቁጥር ደግሞ ስለ ጋብቻ፣ ስለ መውለድ ነው የምታወሪው። በቃ መሩንም ቢሆን ደውልሽ ምንም ነገር እንዳትያት በቃ እያለ በጣም ተናዱ። ከነቱ ጋር ያወራል። መሩም ከኋላ ሆና እያዳመጠች ነበር። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? በዓለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች፣ ላይክ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግን የዩቲዩብ ቻናል እስከ መጨረሻው ድረስ አብረውን ይቆዩ። ጽናት የህይወት መንገድ ክፍል ሰባ ዘጠኝ ቀጣዩን ይዥምላችሁ መጥቻለሁ። እስከ መጨረሻው አብራችሁን ይቆዩ! ይቆዩ መሮ ናሆም ከእናቱ ጋር በሚያወራ ሰዓት ከኋላ ሆና እያዳመጠች ነበር እናትህን እንዴት በዚህ ልክ ታወራታለህ አሁኑ ደውለህ ይቀርታ ማለት አለብህ በማለት ናሆምን ትቆጣዋለች ሰኑም ወደ እነ ጽናት ቤት ሄዳለች ሰኑ እኔ የምልሽ ምን ሆነሽ ነው የጠፋሽው በማለት ትጠይቃታለች ምን እጠፋለሁ ጠዋት ስራ ወጣለሁ፣ እመጣለሁ ወደ ምኝታ ነው። በቃ ይሄ ነው ቢዚ ያደረገኝ ትላታለች። ጽናትም ቢሆንም እሺ መጥፋቱ ካዋጣሽ ትላታለች። እንዴ ባለፈው እኮ መሮ ጋር ተገናኝተናል ትላለች። ኬብሮንና ሰናይትም እየተጨቃጨቁ ነው። እንዴ ድርቆሽ የለም ከየት ነው የሚመጣው? ይላታል አንተ ብቻ እሺ ብለህ ስራልኝ እንጂ ድርቆሹን ከየትም ብዬ አመጣለሁ ትላለች። በቃ ችግር የለውም እኔ አንተ ብቻ እሺ ብለህ ስራ እንጀራውን በፀሐይም ቢሆን አደርቀዋለሁ ትላለች። ከበላው ስንት ቀን ቢታይ ትለዋለች። እና ምን ፍጠር ነው የምትይኝ ይላል ኪብሮነው ነው። ቆይ ግን አረገሽ እንደ ይህ አማረኝ ይህ አማረኝ የምትይው ይላታል። እንዴ በንፋስ ነው እንዲህ እንደ ዶሮ ማረግዘው? ትላለች ድንገት ምናልባት ሳናየው የሚገባ ካለ ይላታል። የት ገደል ነው የሚገባው? ትላለች እሱም ይስቅባታል። አንቺን ያገባ ማለት እኮ እራሱን የፊጥኛ ገደል የወረወረ ማለት ነው በማለትም ያበሽቃታል። ሰኑም በጣም ቅር ስላላት አረባክህ እንደዛ ነው ትለዋለች አረን እየቀለድኩ ነው ይላል። ሰው የልቡን ከተናገረው በኋላ እየቀለድኩ ነው ይላል እንዴ ትላለች። ማሚ ትሙት ታውቄ ነው አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው በማለትም ይመልስላታል። እኔማ የማግባት እቅድ ቢኖረው ይኖረው ገለኸው ነበር ትላለች። እንደምንም ብለሽ አድኘው እኔ በነፍስ ማጥፋት ወንጀል መጠየቅ አልፈልግም ይላል ኪብሮን። እንደዛ እንዳልሆን ትፈልግ ከሆነ በራብ ፍድ ምሳልል እራት ትስራልኝ፣ ትለዋለች። እሺ አለቃ ይላታል። ቶሎ በል በማለትም ትሄዳለች። ኪብሮንም ብቻውን አይሰሚ ሰኒ በዝግመት ቢሆንም ለውጥ እየታየባት ነው ይላል ብቻውን። ሰኒም ከኪችን ራቅ ብላ ደረጃው ላይ ቁጭ ብላለች። እንዴ ምን ሆነሽ ነው እዚህ ተቀመሽው? በማለትም ኬራ ይጠይቃታል። ከኪችን ትንሽ ራቀ ብዬ የተቀመጥኩት የምግቡን ሽታ እያሸተትኩ ትንሽ ራቤን ለማስታገስ ነው ትለዋለች። አይ ሰኑ አንቺ ጸጥ ካልሽማ የሆነ ነገር እያሰብሽ ነው ማለት ነው ይላታል። አይ እኔ ምንም አልሆንኩም በማለትም ተመልስለታለች። ኪራ፣ እኔ የሆነ ነገር ልጠይቀህ ትለዋለች። ሰኑ እሺ ይላታል። እኔ ክፉ ሴት ነኝ፣ የሰውን ኮንፈርት የምነሳ ነኝ በማለትም ትጠይቀዋለች። አይደለሽም። ግን ለምን ጠየቅሽኝ? ይላታል። በቃ ስለ ራሴ ማወቅ ፈልጌኝ ነው ትለዋለች። አንቺ እኮ ፈታ የምታደርግ ሴት ነሽ ሳቅ ጨዋታ እንጂ ተንኮሌ ሌለሽ በማለትም ይመልስላታል እን አራ ሰክሰኝ ትላለች የምሬ ነው ይላል ኪራም አሁን እስኪ በአንቺ ላይ ማን ነው ቅም የሚይዘው አንቺ ባለሽበት ሁሉ እኮ ሳቅና ጨዋታ ነው ያለው በማለትም ይመልስላታል አንተ ረፍ ኪራ የሆነ መጽሐፍ ላይ ምናምን የተጻፈ ነው የሚመስለኝ ትለዋለች እንደዚህ ላጥፋልሽ ብዬ እኮ ነው የራቡን ይላታል። አልገባኝም፣ እየቀለድክብኝ ነው ኬራ ትለዋለች። እንደው ማን ሞት ከመቼ ጀምሮ ነው አንቺ ሰው ምን ይለኛል ብለሽ መጨነቅ የጀመርሽው ሽው ይላታል። ሲጀመር እኔ እኮ እንደዚህ ስትነጫነጭ እንደ ራበሽ አውቄያለሁ ይላታል። ልክ ነህ፣ ሰው ስራብ እንደምነጫነጭ ያውቃል ትለዋለች። በያሁን ንግባ በማለት ኪራም ተነስቶ ይሄዳል። ከወይ ግን እኔ ጋ እኔ ሰዎች ጋ ምግብ ወዳድነት ብቻ ነው በቃ ምናምን ትላለች። ብቻዋን ቁጭ ብላ ኪብሮንም ምግቡን ሰርቶ ወደ ሳሎን ይዞ ሂዷል። እንዴ ዛሬ እና ብንል እንቢያልክ ትለዋለች ጽናት። ችግር የለውም ዛሬ እናንተን በማሳረፍ ላይ ነኝ ይላቸዋል። አረ ኪብሮን ምግቡን አስጠበከ ለምንድን ነው ይሉታል። እንዴ ሰኒ፣ የት ሂዳ ነው ይላል። ሰኑም ድንገት ተነስታ ወደ ቤቷ ሄዳለች። ጽናትም ትደውላለች። ሰኒም በራሷ አለም በጣም ስለደበሯት ጸጥ ብላ ብቻዋን ታለቅሳለች። ኪብሮን፣ እንዴ ይች ልጅ ምኑና ነው የቀረችው በማለት ወደ ቤቷ ያቀናል። እንዴ ሰኒ፣ ምንነሽ ነው የቀረሽው ይላታል። ምን የቀረሹ የቆየሹ ምን ነው ይላታል። አይ ትንሽ ስራ ይዤ ነው ትለዋለች። ምን አይነት ስራ ይዘሽ ነው ልትዋሽኝ እንዳትሞክር ይላታል። ሊጨቃጭ ቀኝ ነው እንደ የመጣኸው ትለዋለች። እስከ ዛሬ ሳትናደጂ ተናድጃለሁ። በብዙ ስትቀልጂብኝ ኑሮሻል። አሁን ቁጭ ብለን ማውራት አለብን ይላታል። ፊትሽ ምን ሆኖ ነው ደግሞ ያለቀሽ ነው የሚመስለው በማለትም ይጠይቃታል። እኔ ምንም አልሆንኩም፣ ጣት የሚያስቆረጥም ምግብ በልቼ ነው ደግሞ እጄንም እየበላሁ ያለሁት ትለዋለች። እና ደግሞ ፊልም አይቼ ነው ያለቀስኩት ትለዋለች። እኮ አንቺ በፊልም ልታለቅሺ ይላታል። ክብሮን በቃ ተወኝ ትለዋለች። እኔ ተውሻለሁ ችግር የለውም ግን ምን ምንነሽ ነው ይላታል። ሁሉም እየመጣ የራሱን መስመር ይዘረጋልኛል በእነሱ መስመርም እንዲሄድ ያስገድዱኛል በማለት ትነግረዋለች እኮ። ሰኒ አንቺ ነሻ መስመርሽን ማስመር ያለብሽ ይላታል ኪብሮን የሰው ልጅ በቃ ከላልሹ እንደፈለገ ነው ሊያደርግሽ የሚሞክረው ይላታል።